እናባላለሁ አባላለሁ ከአለም ገና ነው የመጣሁት። የዛሬ አራት ወር እዛ ጋር ተቀምጠን ነበረ ፕሮፌት፣ ከእህቴ ጋር ጌታ ተናግሮ ነበረ። እህቴ ያው በትዳር ውስጥ ውጊያ ውስጥ ነበረች እና እርፍ የምትበት ሰዓት ደርሷላል። እረፍት ሆነላት። አንድ ምስክር እሱ ነው። የዛሬ ሶስት ወር ደግሞ ድጋሚ መጥቼ ነበር። እዛ ጋር ተቀምጬ የእሱን ፎቶግራፍ እሱ አባቱ ሙስሊም ነውና፣ በየስድስት ወር በየሰባት ወር ይመጣል ከውጭ በመጣ ቁጥር ያሳግደዋል። ከዛ በፍጹም እኔ ልጅማ እንደዛ አይሆንም፣ ጾም ጸሎት ይዤ መጸለይ ጀመርኩ። ከዛ እዛ ጋ ተቀምጬ ፎቶውን አውጥቼ ያሳየሁ መጣና እንደዚህ ነካህልኝ፣ ወዲያውን በወሩ ጌታን አገኘ። ሃሌሉያ፣ ጌታ ይባረክ። አሜን። ከእነሱ ካለው እኛ ላይ ያለው ይበልጣል። ሃሌሉያ አሁንም እሱንም ወርሰዋለሁ። አሜን፣ አለቅም። አሜን። አሁን ፍቅሩ እየቀነሰ ነው ፕሮፌት ያው ፍቅሩ እንዲጨምር ፈልጋለሁ። ወደ እኔ እኔም እንዲመጣ እፈልጋለሁ። በኢየሱስ ስም አዝዣለሁ። አሜን፣ አሜን። እግዚአብሔር ልጅሽን ሰጠሻል። አሜን። አሁን ባልሽን ይሰጥሻል። ሁሉም የሱ ተናናሾቹ ሁሉ ጌታን አግኝተዋል። የሚገርመው ለሱ ተጸለየና ከሆነ በኋላ ትንንሾቹ ጥቅስ ቃል እያወጡ ማታ መጸለይ ጀመሩ፣ ከእሱ ጋር ማለት ነው። ክብር ለጌታ ገና አሁን ሶስት ወር ሁለት ወር ነው። ደህንነቱ እየተማረ ነው። የት ነው የሚማረው? እዛ ከዓለም ገና አካባቢ ነው የመጣሁት። ኦኬ እንዴ፣ ጌታ ናገኘ እዚህ መጥቼ፣ አይ አሁንስ ቸርች ሊሄዳለኝ ራሱ ልክ አንተ ነክቶ ፎቶግራፉን በየገባው ልክ በወሩ አይ ቸርች ካንቺ ጋር እሄዳለሁ ጌታ ናገኛለሁ አለ። የሚገርም ታሪክ እየሰበከኝ ነበረ፣ እኔ ሙስሊም እንደሆን ግን ከእነሱ ካለው እኛ ላይ ያለው ይበልጣል። ሃሌሉያ! የእውነት መንፈስ እንዳለ በዚህ እናውቃል። አሜን! ሃሌሉያ! አሸናፊ ነው ከእኛ ጋር አሜን። ጌታ ይባረክ። አሜን። እንኳን ጌታ ረዳሽ። አሁን ደግሞ መንፈሳዊ በመንፈሳዊ እንድጸልይለት እንዲበረታና፣ ተመርቋል፣ በፍላይት ኦፕሬሽን ተመርቋል። ሀያ አንድ አመቱ ነው። አሁን የስራ በሩም እንዲከፈት፣ መንፈሳዊም ነገር እንዲጠነክር ቃል አውጥልኝ። ቃል ብቻ ካወጣልኝ አምናለሁ። እሺ እሱም ግን ልስማው። እንዴት ነው ህይወት ከጌታ ጋር? ከጌታ ጋር ህይወት ምርጥ ነው። በጣም ተለውጧል ህይወት ጌታ ይመስገን። ከማውራት በላይ ይከብዳል። ጨለማው በሁለት ሃይማኖት ውስጥ መካከል በጣም ከባድ ነው። ግን ጌታ መጣ። እኔ ብርቀውም ጌታ መጣ። ዘጠኙም በግ ለአንዱ በግ ተው። ይሄ ኢየሱስ ጌታ ነው። አሌሉያ ታላቅ ጌታ ነው ያለልኛው። እኔ አላወኩትም። በጨለማው እሳለን። ጨለማው አይታየንም። ብርሃን ስንወጣ ግን ጨለማው ትልቅ ነው በጣም። ኢየሱስ ጌታ ነው አሜን። ዘላለም ስሙ ይክበር። ምንም ምለው ነገር አመሰግናለሁ። ክብር ነው የሚሰጠው ለሱ። አሜን። እዚህ አቆመኝ እሱ ነው። ብዙ ነገር አልፌያለሁ፣ ሞት አልፌያለሁ፣ ብዙ ነገር አልፌያለሁ። ጌታ ራሱ መጥቶ ነው የተናገረኝ እኔ። እና ለዛም አመሰግናለሁ። ከብዙ ከጨለማ ዲፕሬሽን፣ ብዙ ነገር ነበር። የማይወራም ለማውራት ከባድ ነው። ያለ ሰው ያውቀዋል። ከዛ ሁሉ መጥቶ ነው ያዳነኝ፣ ራሱ መጥቶ በብርሃን ያዳነኝ። ኢየሱስ ጌታ ነው። ቆይ ቆይ፣ እዚህ ፎቶ ላይ መጸለይን አታውቅም አንተ? አላውቅም፣ አላውቅም። እሺ፣ እንዴት ቸርችን ይዳልካት? በዛ የሆነ ግዜ ነበር ስራ ነበረኝና ስራዬን ታጠዋለ በጣም ጨልሞ ስ ወድቄ ነበር። ዲያብሎስ የመጣ የማይሆን ነገር ማለት ጀመረ በጆሮዬ ምናምን። አንዳንዴ እነዚያን ነገር ሲመጣ ዲፕሬሽን ሲኖር ብዙ ነገር አለ፣ ራስ ማጥፋት አለ፣ ብዙ ነገር አለ። ከዛ እዛ እዛ አይነት እንትን ገብቼ እያለ በራስ ማጥፋት አይምሮ ገብቼ እያለ ኪችን ውስጥ ገባውና በቃ ጊዜ በቃ እኔ ልሂድ ጥቅም የለኝም የሚል ነገር መጣ። ሴጣን የዲያብሎስ ወሬ እኔ አላውቀውም፣ ግን በዛን ጊዜ ምን አየው። እንደዛ ባሉት ጊዜ ብርሃን መጣ። ምንም የተሰማኝ ነገር የለም። ራሴ ስገግ ውጭ ነኝ ውጭ ነኝ። ከኪችን ወጥቼ ውጭ። አንተ ሱሳይድ እያሰብክ ነው ኪችን የገባሁት ግን ራሴን ሳቅ፣ በረንዳ ላይ ቁጭ ብያለሁ። የሆነ ብርሃን መቶ ከኪችን አውጥቷል። ምንም አይሰማኝ። የነቃሁት በረንዳ ላይ ቁጭ ብዬ ነው። ኢየሱስ ጌታ ነው። ለዚህ ነው አመሰግነዋለሁ። ታላቅ ጌታ። እኔ ብርቆ ራቀኝ፣ ፈልጎኝ መጣ። ኢየሱስ ጌታ ነው። እኔ አልፈልግም። እኔ ጌታ ሲሰበክ ራሱ በጣም ርቅ ነበር። ጌታ ተ ርቅ ነበር። በዛ ሁሉ ሳለ ግን ጌታ ወደኔ ይመጣ አዳነኝ። አሁን ያ ጨለማ ያሉትን ለማውጣት አሳብ አለኝ። ጌታ ይረዳኝ ይረዳኝ። ይጸልይ ደስ ይለኛል። በጌታ በኢየሱስ የምናገርባት አሜን። ለብዙዎች በረከቱ አሜን። እዚህ ቤት ያለውን እሳት ተሸክመው አሜን። ይሁን አለ ሆነ። ኢየሱስ ተባረክ። ስሜ መሰረት ባላሎ፣ የመጣሁት ከገርጂ ነው። እዚህ ምስክርነቴ ለእኔ አዲስ አይደለም፣ ብዙዎቻችሁ ታውቁኛላችሁ። ስንተኛ ሰንተኛ ነው ስትመሰክሪ? አምስት ወይም ስድስት እግዚአብሔር ብዙ ነገር አደረገልኝ። እዚሁ ቤት ነው ከእስራት የተፈታሹ። ከእስራትም የተፈታሁት ልጅም ያገኘሁት በቃ ሁሉ ነገር እግዚአብሔር ይመስገን። እና በአሁን የዛሬ አመት በሰላም ወለድኩ ብዬ ስመሰክር እናይንት ሰተኝ ነበር። መበቀል እፈልጋለሁ ብዬ እና እግዚአብሔር ከጎንደር ከተማ ላይ እየደወሉ ጠንቋዮች አንቺ ትሞቻለሽ አንቺ ልጅም አታገኝም ነበር የሚሉ እና በዚህ አናይቱን ጎይል በጣም ነበር መሰል ትበቀ ያለሽ ብሎኛል። ዘንድሮ በቀላቸው አለው እያልኩ ነበር። እግዚአብሔር ይመስገን። 2017 ግንቦት ለግንባታ ባለቤቴ እዚህ መጥቶ ነበርና ስክሪኑ ግንቦት ለግንባታ የሚለጠፍ ገዝቶ መጣ። እግዚአብሔር ይመስገን። ኢየሱስ ክርስቶስ። አንተ እዚህ ብቻ አይደለም ውጭ ሀገርም አማራ ክልልም ትሰራለ። መበቀል ፈልጋለሁ ዘንድሮ ማለፍ አልፈልግም አልኩ። እኔን ትሞቻለሽ አሉ፣ እቀብርሻለሁ አሉ። እኔ ቀበርኳቸው። እግዚአብሔር ይመስገን። ኢየሱስ ጌታ። የእግዚአብሔር ሰው በዚህም በዚህም በዚህም በጀርባ ያለ ጠንቋይ መሬት ነው። እኔ ግን አለው። እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። አትወልጂም ያሉሽ እዚህ ልጅነቴ ላይ እዚህ ላይ ነው። ደም ቀርተው ወስደው እኔን ግብር አትገብርም እያሉ እናቴን አባቴን ሲያሰቃዩ የነበሩ ጭራሽ፣ አሁን እነሱ ሲያመልኩት የነበረው ዛፍ ገብስ ተዘርቶበታል። ኢየሱስ ጌታ ነው። እና እግዚአብሔር ድንቅ ነገር ነው ያደረገልኝ ሁለተኛ ምስክርነቴ በጣም ታመሜ ነበር 2017 ህዳር ላይ ሳል በጣም ታመሜ ሰውነቴ በቃ ልክ ኤችአይቪ እንደያዘው ሰው አለቀ አና አይንቱን ጎይል ሰተኝ ሰጥተኝ ነበር ሰው ሁላ ሲያየኝ ይፈራኝ ነበረ በቃ መልኬ እንደዚህ አልነበረም ሰውነቴ እንደዚህ አልነበረም አና አይንቱን ጎይል ወሊ ስበላም ስጠጣ እግዚአብሔር እንደዚህ አለመለመኝ አወፈረኝ እግዚአብሔር ይመስገን የሳቁብኝ አፈሩ ኢየሱስ ጌታ ቤተሰቤ ማንም ጎረቤትም ኤቨን፣ በተከራየሁበት ገመድ ራሱን ልብስ ማስጣት አልችልም። ኤች አይቪ ይዟታል እያሉ ግን የሄኖክ አምላክ አታሳፍረኝም እያልኩ እበላለሁ እጠጣለሁ። አሁን ጭራሽ በሬ ነው እንደ የበላሹ ይሉኛል። እግዚአብሔር ይመስገን። ኢየሱስ ጌታ ነው። እና ሁለተኛ ምስክርነት፣ ጆሮ በጣም ፈሳሽ ነበረው። ማንም አያውቅም? ዓይኔንም ጋረደኝ። እግዚአብሔር በዚህም በዚህም ብትል እኔ አንተን እገላለሁ እንጂ እኔን አገለኝም እያልኩ ጸልያለሁ። ከከባድ የጠላት ኪዳን ተሰብሮ ነው ዳነችው። ስለዚህ ነበር የሚዋጋት። አዎ በጣም ይዋጋኛል። ከዛ የዛሬ ሳምንት ቅዳሜ ዕለት የነገ ሳምንት ባለቤቴ መጥቶ ነበር። እኔ አልመጣውም። ከሶፍት ላይ ዛይት ይጸልይ ነበር። እኔ አርብ መጥቼ ነበር እና ቦታ ሞልቶ ውጭ ላይ ነበር የተቀመጡት። እሱ ቅዳሜ መጣ። ዛይቱ ላይ ሶፍት እንትን ነክሮ ነው ይዞ መጣልኝ። ሳይ እሱም ኢቭን አያውቅም አይኔ እንደሚሸፍነኝ ጆሮዬ እንደሚፈስም አያውቅም ያንን ሶፍት ጆሮዬ ላይ አረኩ። አሁን አይኔ የሚያያል ፈሳሽም የለም። ከቅዳሜ ዕለት ማታ ጀምሮ አንድ የለም። ክብር ለጌታ እግዚአብሔር ይመስገን። እና በህልሜ ትልቅ በር የቤት ስትከፍትልኝ አይቻለሁ። ኢየሱስ ጌታ እና ልጄ ላይ እዛ የተጸለ አይቻለሁ። እግዚአብሔር ብዙ ነገር አስመልጦልኛል፣ አድኖኛል። ይርብሻል። ስትንከራተች ያለሽ እራሳቸው እየተንከራተቱ፣ እኔ ግን ቁጭ ብዬ ጌታን እያመሰገንኩ እየበለው እየጠጠው ኖራለሁ። ኢየሱስ ጌታ ነው። ስሜ ሸዋለም ይባላል። የመጣሁት ከላፍቶ ነው። እና ልጅ ታሞብኝ ነበር እዚህ የመጣሁት። እንደውም መጀመሪያ ሳስተኛው ነቢይ ውጪ ከመሄዱ በፊት እዚህ አካባቢ በኤፍቢአይ ቅባት እና እዚህ ባለ ቅባት ጉልበት ነው ዛሬ የምትገለገሉ ሲል የዛን ሁለት ነፃ መወጣ መስሎኝ ነበር። ና ግን መብላት ከዛን ቀን በኋላ ጀመረ። ሆስፒታል ሆኖ መድኃኒት የሚወስደው ከባድ ነው ግን ምግብ አይወስድም ነበር ከዛን ቀን በኋላ ምግብ መብላት ቻለ። በዛ ውስጥ እየተጨነቅኩ እያለሁ ሁለት ወር ሞላ አለፈ። መውጣት አለበት ይሉኛል፣ ለውጥ የለውም። ምክንያቱም በህክምናው ምንም አይነት ለውጥ አልነበረውም እና መስከረም አምስት እዚህ ጋር ቀጥታ ከሆስፒታል እዚህ ነው የመጣሁት። እና እግዚአብሔር ሆይ ምንድን ነው እትለኝ? በቃ እትለኝም ወይ እያልኩት ነበር። ምክንያቱም ረጅም አመት ነው አሁን ቢሾፕ ዳዊት የጸለየለት እንዳላዛር አስነሳዋለሁ ሲል 2013 ነው። ረጅም አመት በህመም ነው ያሳለፈው። እኛም ስቃይ፣ እሱም ተሰቃየ ማለት ነው። ዝናብ እንኳን ዘንቦ ያባራል። የኔ ነገር እንዴት ነው የማያበቃው ጌታ ሆይ እያልኩት እዚህ ቁጭ ብዬ እያለው ከሆስፒታል ቀጠሮ ያለሽ ብሎ ጠራኝ። እግዚአብሔር ሰው አትፍሪ አለኝ። አሜን አልኩ። ምክንያቱም ባስወጣውም እኛ እንጨርሳለሁ ነው የሚለው። በቃ መንፈሱ በበቀል ነው የወጣው። ልጄን ከዚህ እዚህ ድረስ ተርትሮት ሆስፒታል አሰፍቼ ይሄኛንን ደግሞ ሆስፒታል አስገባው ማለት ነው። መጀመሪያ ሲጀምረው እና በዛ ጭንቀት ውስጥ ሆኜ ነው ወደዚህ መጥቼ ነበረው። በማግስቱ እኔ እየፈራሁ ነው ምፈራው ምንድን ነው፣ ቢወጣ ማጥፋት ነው የሚፈልገው እና ተዉ ትንሽ ይቆይ ሲል ለውጥ ስላላየን መውጣት አለበት እቤት መድኃኒት ይውሰዳሉ፣ ይዤው ወጣው። ልክ የእግዚአብሔር ሰው እንዳለ አንተ እንዳልክ ነህ እንደ ቃልህ ነውና ብዬ እዤ መጣ ሆስፒታል መስከረም ስድስት ወደ ቤት ይዤ የገባው አሁን ይዤው መጥቻለው። እንደውም ብዙ ነገር ዓርብ ዕለት እዚህ ነበረ በስሙ እየጠራ ነብይ፣ እንደውም ካሁን ካሁን ሊጠራው ነው ሊጠራው ነው እያልኩ እያሱ ሲል በቃ ሊጠራው ነው እያልኩ የመጨረሻ እጁን ጫነበት። እቤት ከገባ በኋላ ከላዩ ላይ እንደዚህ ነው የሚራገፈው። በቃ ሰውነቱ በሙሉ ይራገፋል። እንደዚህ ቆሞም ይራገፋል እንደዚህና ዛሬ በጤንነት መቀመጥ አቅቶት እዛ ጋር ጃኬቱን አንጥፌ ነበር የተቀመጠው ዓርብ ዕለት። ዛሬ ግን በስርዓት ቆሞ ይዤው መጥቻለሁ። ለእግዚአብሔር ክብር ይሁን። ክብር አምጡ ለጌታ አሜን። የኔ ኢየሱስ የት አለ? እያሱ ትህ ኢየሱስ ያድና። ጌታዊ ባርክ። እንዴት ነህ? ደህና ነኝ። መቼ ነው የመጣኸው እዚህ? መጀመሪያ ብዙ አላስታወስም፣ እያገገምኩ ነው። ባለፈው ሳምንት መምጣትን ታስታውሳለህ? ዓርብ ዕለት፣ ዓርብ ዕለት መምጣትን ታስታውሳለህ? እዚህ ጋር ጌታን ሲቀበሉ በዛው ነው መጥቼ ያስጸለይኩት። አዎ ጸለይኩልህ። አስታውሳለህ? ከዛ በኋላ እንዴት ነህ? ደህና ነኝ፣ ደህና ነኝ። በጌታ በኢየሱስ ስም ሙሉ ጤንነት ከዚህ ዘይት፣ አሜን፣ ተመልሳት ገባ። አሜን፣ ይሁን አለ ሆነ። እንደዚህ አይነት ጤንነት ለመጀመሪያ ጊዜ ነው ያየሽበት? አዎ፣ በጣም ዘመናትን ያስቆጠረ ችግር ነው ይሄ እና በጣም ነው የምትሰቃየው፣ በጣም ነው ማለቅ። ሰው በእርግጥ ነቢይ ሲያወራ 2013 ላይ እንዳላዛር ሲል የሚዘገይ ነገር እንዳለ ይገባኝ ነበር። ሆኖም ግን ቢሾፕ ዴቭ ነው ያለው። አዎ። ህዳር 20 እና 23 እዛ ነበርንና እንደዚህ ያለ ተይለት ለጌታ አለኝ። ግን የማየው ነገር እንዲህ የምትችለው አይደለም። መተኛት አይችልም፣ መቀመጥ አይችልም፣ መሄድ ነው። ያልጸለየለት አገልጋይ የለም። አዲስ አበባን ድፍን ነው የሚዞረው። እኔም አብሬ ዞር ነበር። ከዛ በኋላ ተይም አለኝ ጌታ፣ እኔ እለቀዋለሁ በቃ ማለት ነው። ከዛ ግን ፈጽሞን ሰኔ 27 እና 28 እኛ ቤት ሰቆቃ ነው፣ በቃ ለቅሶ። ለምን ልነቃችሁ ነው የሚለው። ይሄ ሰውነት እንዳይመስልህ በጣም እንደዚህ ይላል። በቃ መግደል ነው የሚፈልገው፣ በተለይ እኔን ነው መግደል ነው የሚፈልገው። ልጄ ደግሞ ከዚህ ጥፊ ይላል፣ ያኛው ጥፊ ከዚህ አንቺን መግደል ነው። እኔ መጥፎ ህልም አይቻለሁ ሲለኝ፣ ልጄን እንዴት ነው ጥዬ የምጠፋው? ሌሊት አይተኛም። ቅዱሳን የምነግራችሁ ነገር ማይተኛበት ቀናት ወራት አይደለም አመታት እንያሳለፍ ነው። እንዴት ቆምሽ? የእግዚአብሔር ምህረት ብቻውን እና እንደዚህ ሆኖ ለመጀመሪያ ጊዜ በቃ ንጹህ ልብስ መልበስ አይፈልግም። ይህን ያህል ዓመት ራሱን በሚችልበት ዘመን እኔ ነኝም አጥበው ራሱን ለሌላ የሚጠርፍ ሰው እንደዚህ ሆኖ ነበር የኖረው። አሁን ግን በዚህ ደረጃ ነው ያለው፣ እግዚአብሔር ይመስገን። እኔ በእርግጥ እዚህ ደግሞ አስፈጻሚ መላእክቶች ጊዜ ይሁን እንጂ ኃያላን መላእክቶች እንዳሉ አምናለሁ። ጂፒኤስ ሲመረቅ እራሱ እዚህ ነበርኩኝ። ጂፒኤስ ሲመረቅ እዚህ በጥያቄ ነው እኔ የመጣሁት። በራስ ከፍቼ ኬኪ ቆረስ ካልበላችሁ ስትል እኔ ለምኝ ነው የወጣሁት። በእርግጥ ተስፋ ባለመቁረጥ እዚህ ይመላለሳለሁ። ለምን አስፈጻሚ መላእክቶች በዚህ አሉ። የእግዚአብሔር ሰው ዘመን ይባላል። እና ግንቦት ወርም እዚህ ማምጣት በማልችልበት ሰዓት ቴሌቪዥን ላይ ቃል ታወጣለህ አንተ ምንድን ነው የምትለው? ለግንባታ ለልማት ስትል እንዲሁ ነው የሚሆንልህ። ከዛም በኋላ እያየለ ነው የመጣው መንፈሱ፣ በጣም እያየለ መጣ። ቴሌቪዥን አይታይም፣ መብራት አጥፉ ነው በጨለማ በዛ ላይ ስለት ደብቀን ነው ምንም አይነት ነገር ቤት ውስጥ ደብቀን ነው። በጣም በሰቆቃ ነበር። ያንን ቀንበር ነው፣ ያንን ዘንዶ ነው እግዚአብሔር እየገደለው አሜን። ክብር ይሁንለት ኢየሱስ። አሁን ሳውራው እንደ ቀልድ ነው ግን ዘመናት ያስቆጠረ ችግር። የእግዚአብሔር ሰው ደግሞ አንድ ልጅ አይደለም የመጨነቀው በሶስት ልጅ ነው የመጨነቀው። እና ይህ መርገም ከልጆቼ ላይ እንዲሰበር አንተ ቃላውጣል ከአርብ ጀምሮ ሰላም ይተኛል። አሜን። አዎ እንቅልፍ ውድቅ አይተነውም አናውቅም፣ አይተነውም አናውቅም ብላ ጠጣ ሲል ከእንቅልፍ የተነሳ ድክም ይላል። በቃ አይተኛል።

የባከነን ሚው የሚበቀል ኃይል ጠራው። የዚህን ቤተሰብ እርግማን ሰብሪያ አሜን። የልጆቹ ይሁን አለ ሆነ። በሰላም ኑር። ወዳል አትቅር። እንድጸልይልኝ የምፈልገው ቤት የልማት ተነሺ ነኝ። እኔ ፒያሳ አራዳ ማለት ነው፣ ወረዳ አንድ ነኝ። በዚሁ ሁኔታ በችግር ውስጥ ሆኜ የመጀመሪያ ክፍያ 65 ሺህ ይከፈል ነበር። የደረሰኝ ምድር ነው። ያንን ቤት ለሌላ ሰው ሰጡ። አሁን ቅሬታ ክፍል ነው ያለው። እንዳይነቃነቅ እኔን ማንገላታት ነው እንጂ መውጣት አቅቶታል። ቃል ብታወጣ ያልፋል ወደሳቸው በኢየሱስ ስም አሜን። የተያዘው ቤት አስለቅቂያ አሜን። ነይና መስክሪ እሺ።